አንዲት ሴት በአለ አቅሷ መስጊድ ቅጥር ግቢ ውስጥ እየሰገደች ነበረ። በዛ ቅጽበት ግን የእስራኤል ወታደሮች አደገኛ ውሻ እንዲነክሳት ላኩባት። ነገር ግን ቀጥሎ የተፈጠረው ነገር ማንም ሰው ሊሆን ይችላል ብሎ ያልገመተው ተአምር ነበረ። ሱብሃናላ። በደቂቃ ውስጥ በርካታ ወታደሮች መጡ። በአሚና ላይ አፌዙባት። አንዱም እንዲህ አላት፣ ትዕዛዝን አለመከተል ትዕዛዝን መጣስ ምን አይነት ነገር እንደሚያስከትል ታያለሽ። ሌላኛው ኮማንደሩን አየና፣ የቤልጂየም ውሾቹን እንልቀቅበት፣ እንደዚህ ካደረግን ለሌሎቹም ትምህርት ይሆናል አለ። የሰለጠኑት ውሾች መጡ፣ አደገኛ፣ ኃይለኛ፣ ቁጡ፣ ለጠብ የሰለጠኑ በእጅጉ ኃይለኛ ውሾች፣ አይናቸው እንደ እሳት የሚንቀለቀል፣ ጥርሳቸው አሚናን ቀዳደው ለመጣል የተዘጋጁና የተሳሉ። ኮማንደሩ እጆቹን አነሳና አጥቋት ሲላዘዛቸው በዛ ቅጽበት አሚና ስግደቷን ጨርሳ ነበረ። ነገር ግን አልሸሸችም። ይልቁንም ዐይኖቿን ጨፍና እጆቿን ወደ ሰማይ አንስታ ጸለየች። ኦ አላህ፣ አንተን ብቻ ነው የማምነው። አንተው ብቻ ነህ ጠባቂ። በአንተው እርዳታ አታግዳለሁ። በስምህ እቆማለሁ። አትተወኝ ስትል ጸለየች። ከዛም ተአምር ተፈጠረ። ካፍታ በፊት በቁጣ ሲጮኹ የነበሩት ውሾች ድንገት ጩኸታቸውን አቆሙ። ወደፊትም መንቀሳቀስ አቆሙ። ይልቁንም ጸጥ ብለው ተቀመጡ። ከዛም አንድ አስደናቂ ነገር ታየ። ውሾቹ ወደ ላይ ቀና ብለው ወደ ሰማዩ ተመለከቱ፣ ማንም ሰው መስማት ያልቻለውን ነገር እንደሰማ ሁሉ። ከዛም እንግዳ የሆነ ባህሪ ማሳየት ጀመሩ። አንደኛ ውሻ በሩቁ መልክ አጎነበሰ፣ ከዛም ለስጁድ ወረደ። ሌላኛውም ተመሳሳይ የሆነን ነገር አደረገ። ሁሉም ሰው ባየው ነገር ፍጹም ከው ብሎ ደነገጠ። እነዛ ኃይለኛ ቁጡና ፍርሃት የማያውቃቸው ውሾች አሁን ልክ እንደ አሚና እየሰገዱ ነው። ወታደሮቹ ባሉበት ቅዝቅዝ ብለው ደርቀው ቀሩ። አይናቸውን ማመን አቃታቸው። አንደኛው ወታደር እንዲህ ሲል አንሾካሾከ፣ ይህ የሆነ አይነት ድግምት ነው ሲል ጠየቀ። ሌላኛው መንቀጥቀጥ ጀመረ። በፍርሃትና ድንጋጤ የሚያደርገው ጠፋው። ኮማንደሩ በድጋሚ ውሾቹ እንዲያጠቁ ትዕዛዝ ለመስጠት ሞከረ። በዚህ ጊዜ ግን ውሾቹ አልታዘዙትም። ይልቁንም ወታደሮቹ ሲቀርቧቸው ፊታቸውን ወደ እነሱ አዙረው በኃይል እየጮሁባቸው አባረሯቸው። አስፈሪና የማይታመን ትዕይንት ተፈጠረ። እነዛው ኃይለኛና ቁጡ የቤልጂም ውሾች በአሚና ላይ ተለቀው የነበሩት አሁን ወራሪዎቹን ራሳቸውን ማባረር ጀምረዋል። ከተማው ውስጥ ረብሻ ተነሳ። ውሻዎቹ እያጓሩ ሲከተሏቸው ወታደሮቹ በድጋጤ እግሬ አውጭኝ ብለው ፈረጠጡ። አንዳንዶቹ ለማምለጥ ሲሞክሩ እያደናቀፋቸው ወደቁ። ሌሎቹ እየዘለሉ ይዘውት የመጡት ተሽከርካሪ ላይ ወጡ። ለማምለጥ በከፍተኛ ጣር ውስጥ ሆነው ያገኙትን እየቧጠጡ